የኤሌክትሪክ መኪኖች ለምንድነው ከነዳጅ መኪኖች የተሻሉ የሆኑት? ለምንድን ነውስ መንግስታት የኤሌክትሪክ መኪኖችን እያበረታቱ የነዳጅ መኪኖች ላይ የታክስ ማዕት የሚጥሉት? ብዙ ሰው ያልገባው ጉዳይ አለ። በእርግጥም ስታሰቡት ለምንድን ነው የሚለው ጥያቄ በውስጣችሁ እንደሚመላለስ ምንም ጥርጥር የለውም። በዛሬው ፕሮግራማችን ይህንን ጉዳይ በደንብ አድርጌ የማስረዳችሁ ይሆናል። በእርግጥም ብዙ ሰዎችን ይህ ጉዳይ በጣም እያብሰለሰላቸው ይገኛል። መቶ ፐርሰንት እርግጠኛ ሆኜ የምነግራችሁ ግን የነዳጅ መኪኖች ላይ እንደዚህ አይነት ታክሶች የሚዘንቡት ወይም የሚታገዱት በነዳጅ ውድነት አይደለም። ምናልባትም ኢትዮጵያ ውስጥ የነዳጅ ውድነት አንዱ ኢሹ ሊሆን ይችላል እንጂ የተለያዩ ሀብታም ሀገራት እና አውሮፓ እና አሜሪካ የነዳጅ መኪኖችን እያገዱ የሚገኙት ታክስ እየጣሉ የሚገኙት በነዳጅ ውድነት ነው ልትሉ ነው? በፍጹም አይደለም። ሰላም የተከበራችሁ የቻናል ቤተሰቦች እንደምን ሰነበታችሁ። እኔ ኢንጂነር ጎሳ አባላለሁ። ዛሬም ስለ መኪኖች ልናወራ ልናወጋ እዚህ ተገኝቻለሁ። በጣም ብዙ ሀሳቦችን ከዚህ በፊት ስናነሳ ነበር። ዛሬ ደግሞ በሚገርም ርዕስ መጥቻለሁ። ለምንድን ነው የኤሌክትሪክ መኪኖች በጣም እየተበረታቱ የሚገኙት፣ ለምንድን ነው የነዳጅ መኪኖች ላይ የታክስ ማት እየወረደባቸው የሚገኘው የሚለውን ጥያቄ ልመልስላችሁ እዚህ ተገኝቻለሁ አለው። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። ለቻናሉ አዲስ የሆናችሁ ካላችሁ እዚህ የመኪና ቻናል አንድ አባል መሆን ትችላላችሁ፣ ስለ መኪና ማወቅ የምትፈልጉ ከሆነ ብቻ ማለት ነው። የተከበራችሁ የቻናል የቤተሰቦች፣ ዛሬ የኤሌክትሪክ መኪኖችን ለምን መምረጥ እንዳለባችሁ አንዳንድ ሀሳቦችን አነሳላችኋል እናንተም የራሳችሁ ሀሳብና አስተያየት ካላችሁ ኮመንት ላይ ገብታችሁ ጻፍ ጻፍ ልታደርጉልኝ ትችላላችሁ። በሚቀጥለው ፕሮግራሜ ላይ እያነሳሁት በደንብ እየተነጋገርንበት እንሄዳለን ማለት ነው። አንደኛውን ላንሳና በደንብ ዲስከስ እናደርግበት። እናንተ በኮመንት እኔ ደግሞ በቪዲዮ እዚህ አለሁ። የመጀመሪያው የቻርጅ ኮስት በጣም አነስተኛ መሆኑ የሚል ነው። ለኤሌክትሪክ መኪና የሚወጣው ለቻርጂንግ ሊሆን ይችላል፣ ለሜንቴናንስ ሊሆን ይችላል። መሰል ለሆኑ ራኒንግ ኮስት የሚባለው በጣም ዝቅተኛ ነው። እዚህ ጋር ማንም የማይነግራችሁን ወሳኝ ነጥብ አነሳለሁ። ምክንያቱም እዚህ ጋር የምናገረው ነገር ሁሉንም ነጥቦች በደንብ አድርጎ ስለሚያጠቃልላቸው ነው። አለማችን እስካሁን ሁለት የኢንዱስትሪ አብዮቶችን አሳልፋለች። የመጀመሪያው የድንጋይ ከሰል ዘመን ነው። ይህንንም በ1712 ቶማስ ኒውካምን የሚባል ግለሰብ አብዮቱን ቀስቅሶታል። እዚህ ጋር የሚነሳ አንድ ታሪክ አለ። ሂስትሪ ሳይሆን ሂስቶሪ ነው። ስለሱ በደንብ አድርጌ ላጫውታቸ። እንደነገርኳችሁ ቶማስ ኒውካምን የሚባል ግለሰብ ነበር። ይህ ቶማስ ኒውካምን ራስ በራሱ መንቀሳቀስ የሚችል ነገር የመስራት ህልም ነበረው። በሾፑ ብዙ ሙከራ ያደርግ ነበር። በሙከራው ውስጥ ደግሞ በጣም ብዙ ነገሮችን ሞክሮ አልሳካለት ብሎት እናትየው ጋር ይሄድና እማዬ ምግብ ስጭኝ ብሎ ምግብ ይጠይቃቸዋል። እናትየው እና እናትየው ጠዋት ጠበቅን አልመጣም፣ ከሳት ጠበቅን አልመጣም። እንግዲህ አሁን ዘጠኝ ሰዓት ሆኗል ሁሉ ነገር አልቋል። አሁን ለመክሰስ እየሰራው ነው ትንሽ ጠበቅ ይሉታል ማለት ነው። እና ግለሰቡ በጣም ይናደድና ቶማስ ኒውካምን እንደነገርኳቸው ማለት ነው። እና ወንበር ላይ ጋለል ብሎ መክሰስ እስከሚደርስ ይጠብቃል። በዚህ ሰዓት መክሰስ እስከሚደርስ በሚጠብቅበት ጊዜ አንድ ነገር ይመለከታል። እናትየው የ ጣዱት ወጥ ጣዱው ወጥ በጣም በመንተክተክ ላይ ነበር እና በጣም እየፈላ ነበረ። አንድ ነገር ያስተውላል። ያስተዋለው ነገር ምንድን ነው? የድስቱ ክዳን ይንቀሳቀስ ነበር። እንግዲህ እንደምታውቁት በእኛም ሀገር፣ ትላልቅ ወጥ ሲሰራ ክዳኑ በጣም ስለሚንቀሳቀስ ላይ ድንጋይ ይደረግበታል። ያ ማለት የስቲሙ ወይም ወጡ ሲፈላ የሚፈጠር ኢነርጂ አለ እና ሲመለከተው ክዳኑ ወደ ላይ ወደ ታች ይንቀሳቀሳል። አንዳንዴ ለመውደቅ ይልና ተመልሶ ክድል ይላል እና ክዳኑ፣ ይህንን ተመልክቶ ቶማስ ኒውካምን አንድ ነገር አደረገ። ጃኬቱን አውልቆ እያውለበለበ አገኘሁት፣ አገኘሁት፣ አገኘሁት እያለ በበሩ ጥሶ ይወጣል ማለት ነው። እናላችሁ እናትየው በጣም ደንግጠው ከጓዳ ይወጡ እና ሲያዩት ልጃቸው አገኘሁት፣ አገኘሁት፣ አገኘሁት እያለ ኮቱን እያውለበለበ በበሩ ወደ ፊት ለፊት እየሮጠ ይወጣል እና ልጅ አሁን ጤነኛ አልነበረ እንደ የምነክቶብኝ ነው። ወይኔ ልጅ ወይኔ ልጅ እያሉ በኋላ ይከተሉት ይይዛሉ እናትየው። ከዛ በኋላ ይሄ ግለሰብ ወደ ሾፑ ይሄድና ይህን ነገር ተግባራዊ ያደርጓል። ያደረገው ነገር ምንድነው ልክ እንደናትየው ከድኖ ውሃ በውስጡ ከቶ ውሃውን ያፈለዋል ማለት ነው። በሚያፈለው ጊዜ ውሃው ስቲም ስላለው የውሃው ስቲም የድስቱን ክዳን አሁንም ያንቀሳቅሰዋል። ከዛ መልሶ ምን አደረገ? የድስቱን ክዳን በደንብ አድርጎ ግጥም አድርጎ ዘጋውና መሀል ላይ በስቶ ሆዝ አደረገበት ማለት ነው። ያንን ሆዝ ወስዶ ተርባይን እንዲመታ አደረገው ማለት ነው። በዚህ ጊዜ ተርባይኑን የስቲም ኢነርጂ ሲመታው ክብ የሆነ እንቅስቃሴ ፈጠረ ማለት ነው። በዚህ ጊዜ ስቲም ኢንጂን የሚባለው ኮንሰፕት ተፈጠረ ማለት ነው። ግን ነገራችን ላይ የቻናሌ ቤተሰቦች ቶማስ ኒ ካምን ይህንን ነገር ከፈጠረ በኋላ ቀጥታ መኪና አይደለም ወይም ባቡር አይደለም ይሰራበት፣ በሻተር የሚከፈትና የሚዘጋ በር ላይ በገመድ ይህንን ሮቴሽናል ሞሽን ያገናኘዋል ማለት ነው። ስለዚህ ልክ እሳቱን ሲለኩ ሰው ያቺ ነገር ስትሽከረከር ገመዱን ይጠመጥመውና በሩ ማንም ሳይነክ ይከፈታል ማለት ነው። ከዛ አስማት አሳያለሁ ብሎ ለኅብረተሰቡ ያንን እንደሚያሳይበት ጊዜ በጣም ይደመሙ ነበር ማለት ነው። በተግባሩ ይህንን ፈጠራ የተመለከቱ የተለያዩ ተመራማሪዎች እንግዲህ ወደ ባቡር፣ ወደ ተለያዩ ፋብሪካዎች አስገብተው የመጀመሪያው አብዮት ተፈጠረ ማለት ነው። በዛ ጊዜ የስቲም ኢነርጂ ሲፈጠር ባቡሩ፣ ተሽከርካሪው ሁሉ ነገር ወደ ስቲም ኢነርጂ ሲቀየር ከነበረው ባህላዊ መንቀሳቀሻ ከነ ፈረስ፣ ከነ አህያ፣ ከነ በቅሎ ከመሳሰሉት የዚህ የስቲም ኢነርጂ በጣም አቅሙ ያነሰ ነበር፣ እና ህብረተሰቡ ይህንን ከምንጠቀም እኮ ፈረስ ይሻለን ነበር፣ አህያ ይሻለን ነበር፣ በቅሎ ይሻለን ነበር እያለ በጣም ያክቶ መትባል መንግስት ማድረግ የሚችለው ነገር ህብረተሰቡን ወደዛ አዲስ ቴክኖሎጂ ፎርስ ማድረግ ስለነበረበት አብዮት በማድረግ እንግዲህ ህብረተሰቡን በግዴታ በታክስ እና በመሰሉ ነገሮች ወደዚህ ቴክኖሎጂ እንዲሄድ አድርጎታል ማለት ነው። በ1867 ዓ ም ደግሞ ኒኮላስ ኦቶ የሚባል ግለሰብ በነዳጅ የሚሰራ ኢንጂን ፈጠረ ማለት ነው። ከዛን አሁን ሁለተኛው አብዮት ሊመጣ ሆነ። ከነበረው ስቲም ኢነርጂ ያለው የነዳጅ ኢነርጂ በጣም ፐርፎርማንሱ አሪፍ ሆኖ ስለተገኘ ቀጥታ ህብረተሰቡ ወደዛ እንዲመጣ አብዮት ተከናውኖ ህብረተሰቡ ወደ ነዳጅ እንዲመጣ ተደርጓል ማለት ነው። በነገራችን ላይ የመጀመሪያዋ በነዳጅ የምትሰራው ተሽከርካሪ 16 ኪሎ ሜትር ፐር ሃወር ነበር የምትጓዙ። እንግዲህ ፈረስ እንኳን 60 ኪሎ ሜትር ፐር ሃወር መጓዝ ይችላል። እና ህብረተሰቡ ይህንን ሲመለከት ደግሞ ሌላ ጥያቄ ማንሳት ጀምራል። አረ ፈረስ ይሻለናል፣ አረስቲ ኢነርጂ ይሻለናል እያሉ እንግዲህ ጥያቄ በሚያነሱበት ጊዜ የነዳጅ አብዮት ተከናውኖ በአጠቃላይ ህብረተሰቡ በግዴታ በታክስና በቅጣት አማካኝነት ወደ ነዳጅ ኢነርጂ እንዲገቡ ተደረጉ ማለት ነው። 2012 ደግሞ ለሶስተኛው አብዮት መነሻ የሆነ ሀሳብ የተነሳበት አንድ ጉባኤ ተከናው ተከናወነ የዚህ ጉባኤ መሪ ደግሞ ጀርሚ ራፍኪን ይባላል የግለሰብ በመክፈቻ ንግግሩ እንዲህ ሲል ተሰምቶ ነበር በእርግጥ ቀን ሶስተኛው የኢንዱስትሪ አብዮት የሚጀመርበት ታሪካዊ እለት ነው ለሁላችንም ጥሩ ቀን ነው ህብረታችን ከውጭ ቅነሳ ባለፈ ስለ አዳዲስ የእድገት መንገዶችና የስራ እድል ፈጠራዎች ማውሳት ይኖርበታል አዲስ ከሆነ የኢንዱስትሪ መሪ ውጪ እድገትም ሆነ የስራ እድሎች አይፈጠሩም ብዬ ልናገር እደፍራለሁ ሲል ተደምጧል የተከበራችሁ የቻና ቤተሰቦች ስለዚህ ከፍተኛው የኢንዱስትሪ አብዮት በ2012 የተጀመረ ነው ማለት ነው። ከዛ ውጪ የሰራ እድልም ሆነ መሰል ነገሮች እንደማይገኙ በትክክል ያመላከተ ጉባኤ ነበር። ቅድም የነገርኳችሁ ማለት ነው። ጀርሚ ራፍኪንም ይህንኑ ነው ያነሳው። በጉባኤው ላይ ከተነሱት ነገሮች መካከል ሶስተኛው አብዮት መመስረት ያለበት በርካሽና በእያንዳንዱ ጓሮ ነው የሚል ፅንሰ ሀሳብ ይዘው ነው የመጡት። ይህ ጉዳይ በግልጽ እንደሚያሳየው በጓሯችን አትክልት እንደምናለማው ሁሉ ኢነርጂን በየጓ ተግባሯችን ማምረት እንድንችል የሚያስችል ነው። ያንንም ማድረግ የምንችለው በፀሐይና በንፋስ ነው። እንደምትመለከቱት እንግዲህ አለም ወደዚህ እየተሸጋገረች ነው። በፀሐይና በንፋስ አማካኝነት ኤሌክትሪክን በየጓሮ ማምረት የሚል ነው። ሶስተኛው የኢንዱስትሪ አብዮት የሚያጠንቅ ነው። ለዚህ ነው የተከበራችሁ የቻናል ቤተሰቦች ብዙ አለማት ኤሌክትሪክ መኪኖችን እየደገፉ የሚገኙት ማለት ነው። ካለ ኤሌክትሪክ በአሁኑ ሰዓት ምንም አይነት ስራ መስራት አይቻልም። ስለዚህ በዚህ መሰረት ሁሉም ሰው አምራች፣ አከፋፋይ፣ ተጠቃሚ ይሆናል። ባለፉት 13 ዓመታት ውስጥ እንግዲህ ይህ ጉዳይ በደንብ ተግባር ላይ ውሏል ማለት ነው። ወደ ሶስተኛው የኢንዱስትሪ አብዮት እየገባን ስለሆነ አሁን ምንም አማራጭ የለም። የኤሌክትሪክ መኪኖችን የገዛችሁ ሰዎች ምንም መጸጸት አያስፈልጋችሁም ማለት ነው። ትክክለኛ ውሳኔ ነው። ወደ ሶስተኛው የኢንዱስትሪ አብዮት ግስጋሴያችሁን መቀጠል አለባችሁ።